የተፈጥሮ ሀብቷን መጠቀም በራስ የመቆም የመጽናት ጉዞዋን መጀመር አያስደስታቸውም። የኢትዮጵያ ታሪካዊ ጠላቶች ወደ ቀደመ ገናናነትና ሀያልነት የምመልሷ ነገር አይቀር የመሆኑ ደግሞ ግልጽ ምክንያት ነው። ኢትዮጵያ በቀጣናው ትልቅ የተፈጥሮ ሀብት አላት፣ የመልማት አቅም አላት። ኢትዮጵያ ይህን የተፈጥሮ ሀብቷን ሕዝቧን አንቀሳቅሳ የተፈጥሮ ሀብቷን ማልማት ከቻለች ብዙ ተአምር መስራት ትችላለች። የአካባቢው ሀያል መሆን ትጀምራለች ማለት ነው። ያ ደግሞ ዛሬ እነሱ የሚፈሩት፣ በነገራችን ላይ እነሱ የሚፈሩት ዛሬ ይችኛውን የህዳሴን ግድብ አይደለም የሚፈሩት። ተጨማሪ ሌሎች ትላልቅ ፕሮጀክቶች ምናልባትም የእኛን ጥቅም ይጎዳል ብለው የሚያስቡት ትላልቅ ፕሮጀክቶች ነገ ኢትዮጵያ ዲዛይን አድርጋ እውን ታደርጋለች የሚል ፍራቻ አላቸው። ስለዚህ ይሄ ስለሆነ በተለያየ መልኩ ይሄንን የኢትዮጵያን የመልማት ፍላጎት የማደናቀፍ የማጨናገፍ ስትራቴጂ ነው ማለት ነው የሚከተሉት። እነዚህ ሶስተኛ ዓለም ሀገሮች ቻለንጆችን ለመወጣት የሚሄዱባቸው ነገሮች አሉ። ለምሳሌ አጀንዳ ይሰጣቸዋል፣ አጀንዳ ተቀባይ ናቸው። አሁን ለውጡ ከመጣ በኋላ የአገሪቷ የውስጥም የውጭ ፖሊሲ ሽፍት ነበር የተከሰተው። ለምሳሌ ምስራቅ አካባቢ ኢትዮጵያ የወሰደችው ፖሊሲ ኢትስ ሞር ኦፍ ኮፕሬሽን አብረን እንስራ ሚችዋል ትረስት ኮምፓራቲቭ አድቫንቴጅ እንጠቃቀም። ይሄ ኢንቴግሬሽን ነገር መጣ። ስለዚህ አጀንዳው እየቀረ ነው። ኢትዮጵያ እነዚህ ትላልቅ ሜጋ ፕሮጀክቶችን ከሰራቸው ወደ ኢኮኖሚክ ሺፍት ስለምትገባ ለምሳሌ የቀጠናውና የዓለም ያላቸው ኢንተረስት የኢንተርኮንፍሊክት ኢንተረስት ይፈጠራል። የነዛ የነበራቸው ጥቅም ኢትዮጵያ ጥቅሟን ስለምታስጠብቅ እሱን ለማስቀረት ነው እነዚህ ሰዎች የሚሯራጡት። ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅ፣ ይፋ የተደረጉ ሌሎች ግዙፍ ፕሮጀክቶች አይቀሬውን ብልጽግና ቀድመው ይናገራሉ። ኢትዮጵያን ማዳከም የማይተኙለት ዓላማ የዘወትር ትልምና ጽኑ ፍላጎታቸው ነው። ለዚህ ደግሞ ፖለቲካዊ መቃቃርን፣ የእርስ በርስ ግጭት መጠንሰስን ጨምሮ በርካታ መንገዶችን ይጠቀማሉ። ተከፍተናል ብለው የሚወጡ ግሩፖችን የማደራጀት የሚደግፉት ግን ለነዛ ተቃዋሚ ነን ብለው ለወጡት የእነሱን ምክንያት አምነውበት አይደለም። መንግስትን ያዳክምልኛል ያለው መንግስት ይዳከምልኛል። ያለው መንግስት የማዳከም ስትራቴጂ ነው። በደርግ ብትሄድ እንደዛ ነው። ጃንሆይንም እንደዛ ነው ያደረጓቸው። ደርግንም እንደዛ ነው ያደረጉት። ኢፒዲአርኤፍን፣ ኢህአዲግንም ዘሴም ስትራቴጂ ሲከተሉ ቆይተዋል። አሁን በብልጽግናም የተለየ ነገር አይደለም ያለው ማለት ነው ሶ ይሄ የቆየ የቆየ የፖለቲካ አጀንዳቸው ነው፣ እስካሁን ድረስ እንደቀጠለ ነው። ብሄር ለብሄር መጋጨት፣ በጂኦግራፊ ላይ መጋጨት፣ በእምነት ላይ መጋጨት፣ ይሄ የዲጂታል ዋርፌር የሚባላለ ዲጂታል አሁን ያለንበት ሶሻል ሚዲያ በጣም ያጋግሉታል። ምንም ያልነበረ ቁርሾ ያነሱታል። መካከለኛው ምስራቅ በጣም ብዙ ጥቅሞችን ይፈልጋል። ብዙ ነገሮችን ከውጭ ያስመጣል። ምግብን ብትለው ሥጋም ብትለው ማዕድንን ብትለው እነዚህ ነገሮች ሁሉ ኢትዮጵያ የማቅረብ ብቃትም ኳሊቲ አላት። ይሄን ለማስቀረት እነ ወደዛ የሚያቀርቡ ሌሎች ሀገሮች ይሄንን ይሞክራሉ። ስለዚህ ምን እንደሚጠቀሙት እነዚህ አሁን የጠቀስኳቸው ምክንያቶችን ይጠቀማሉ። የጠላቶቻችንን ሴራ በቅጡ መረዳትና መገንዘብ ከሁሉም ይጠበቃል። ሀገር ማጽኛው ማሻገሪያው መንገድ መደመር አንድ ሆኖ ጸንቶ መቆም ነው። ኢንተርናል ዩኒቲ፣ ውስጣዊ አንድነታችን ከማንም በላይ እሱ ላይ መስራት አለብን ብዬ አስባለሁ። ልንለያይ እንችላለን፣ በአሳሰብ ልንለያይ እንችላለን። የተለያየ ፖለቲካ አመለካከት ሊኖረን ይችላል። የተለያየ ሃይማኖት ሊኖረን ይችላል። የተለያየ አረዳድ ሊኖረን ይችላል። ኢትዮጵያ በምትለው ሀገር ላይ ግን ኮንሰንሰስ ሊኖረን ይገባል። መግባባት ሊኖረን ይገባል። ናሽናል የምንላቸው አጀንዳዎች የማንደራደርበት ነገር ሊኖር ይገባል። ሶ ኢንተርናል ዩኒቲው ላይ በደንብ መሰራት አለበት። አንድነት፣ ሀገራዊ መንፈስ መፍጠር መጠናከር፣ ሁለተኛ የሰው ኃይል ጉልበት መገንባት፣ ሶስተኛ ትክክለኛ የዲፕሎማሲ ስርዓትን መዘርጋት ዲፕሎማሲ ነጋዴውም ሰራተኛውም ሌላው ሰው ስለ ኢትዮጵያ ሴል ማድረግ አለበት። የኢትዮጵያ ማንሰራራት በልጆቿ እንደተበሰረ ሕልውና ድልና ስኬቷን መረጋገጡ በልጆቿ ነው፣ የመተባበር አብሮ የመቆም ውጤት እንዲሆን ተግቶ መስራት በእጅጉ ይጠበቃል። እዚሁ ጉዳይ ላይ ነው የምንቆየው። የተወደዳችሁ ተመልካቾች እንግዳ ጋብዘናል፣ መረጃዎችን በተጨማሪ ልናገራችሁ አቶ እንዳለ ንጉሴ የዲፕሎማሲና ዓለም አቀፍ ግንኙነት መምህር ስቱዲዮ ነው የሚገኙት። አቶ እንዳለ እንኳን ደህና መጡ። ጓደኛ ጥሩ። ወደ ቀዳሚ ሀሳባችን እንለፍ። ኢትዮጵያ የተለያዩ ልማት ስራዎችን እያከናወነች ነው የምትገኘውና ስኬቶችንም እያስመዘገበች ነው። ስኬቶች ሲመዘገቡ ደግሞ የሚደግፉ ሀገራት እንዳሉ ሁሉ ይህን ደግሞ የማይዋጥላቸው ሀገራት በተለያየ መንገድ ሀገሪቱን ሲያብጠለጥሉ እና የተለያዩ ጫናዎችን ለማሳደር ሲሞክሩ ይስተዋላል። ለምንድን ነው ይህንን ነገር የሚያነሱት የሚለውን እና ሰው እስኪ እንዲሁ በፖለቲካ ዓይን ሲታይ ምክንያታቸው ምንድን ነው ማለት እንችላለን? ኢትዮጵያ የሆነ የማንሰራራት ስራዎች ጅማሮ ላይ ስትገኝ ብዙዎቹ ትንሽ በትኩረት ይመለከቱና ጉዳዩን የተለያዩ ጣልቃ ገብነቶችን ሲያከናውኑ ይታያሉ። ዋና ምንጩ ምንድን ነው ማለት እንችላለን? አመሰግናለሁ በድጋሚ እንግዲህ ኢትዮጵያ ብለን ስናስብ ማለት ነው በጣም ረጅም የመንግስትነት የሀገርነት ታሪክ ካላቸው ጥቂት ሀገሮች አንዷ ነች። በዚህ ጊዜ የተለያዩ ምዕራፎችን አሳልፋለች። እንግዲህ ለዓለም ያበረከተችው ትልልቅ ነገር አለ እንደሚታወቀው ማለት ነው፣ በጣም ትልልቅ ነገሮች። እነዚህን ትልልቅ ነገሮች በምታበረክትበት ሰዓት ወዳጅም ጠላትም ይኖራል፣ ይታወቃል። ይሄ እንግዲህ እነዚህ ወዳጆች ያው ተለዋዋጭ ናቸው። ግን ሳይለወጥ አቋማቸውን በዛው ቀጥሎ የመጡም አሉ። አሁን ለምሳሌ ያህል ስናነሳ የተለያዩ ምዕራፎችም የአክሱምን ምዕራፍ ስናነሳ በዛ ስልጣኔ ወቅት ጎላ ብላ ያንን ምዕራፍ ስታስመዘግብ እንዴት ከውስጥም ከውጪም በጋራ ሆነው ያንን ስልጣኔ እንዴት ለማደብዘዝ እንደሄዱ ያለ በላሊበላም እንደዚሁ በሶፉ መርብ ቅርብ መጠን እንደዚሁ ስናደርግ የነበረው ውጣ ውረድ ይታወቃል። በእነዚህ ሰዓት ማለት ነው። ስለዚህ እንግዲህ የመጀመሪያው እንደመነሻ ያለውን ነገር ማየቱ ጥሩ ነው። ለምንድን ነው እንደዚህ አይነት በሌሎቹ ሀገሮች ላይ ብዙ ያልታየ በኢትዮጵያ ላይ ደግሞ ጎልቶ የሚታዩ ተቀናቃኝነቶችም። ዘላቂ የሆኑ ደጋፊ የሰጡን ሀገሮች አሉ፣ ጥቂት ቢሆኑ። የመነሻው እንግዲህ ዋናው ለዓለም ያበረከተችው ቅድም ስታነሱት እንደነበረው ትልቁ ጉዳይ ለዓለም ነጻነት ያበረከተ ሀገር ነው። እንግዲህ ይሄ ነጻነት የብዙ ነገር መነሻ ነው አይደል እንዴ? እንግዲህ ዓለም ብዙን ስራው የሚሰራው በነፃነት ለመኖር በነፃነት ለመስራት ነው። እያንን እንግዲህ በአድዋ አስመስክረውታል ኢትዮጵያውያን ማለት ነው። ተከትሎ የመጣብንን ጫና ስናየው በጣም ከባድ ነው። ከዛም ተከትሎ የመጣ በጣም በኢኮኖሚ በፖለቲካ፣ በዲፕሎማሲ ሲስተማቲክ በሆነ መልክ ያደረጉ ነው። ሌላው የኢትዮጵያ ራሱ አቀማመጧ ከሌሎች ጥቂት ሀገሮች ነው። የኢትዮጵያ ያለችበትን ጂኦ ፖለቲክስ ዋጋ ያለው ማለት ነው። ሌላው የተፈጥሮ ሀብቷ ነው። ቅድም ይሄ የተፈጥሮ ሀብቶች ወደፊትም አሁንም ለኢትዮጵያ ወዳጅም ጠላት የሚያመጡላት ናቸው። እንግዲህ ወንዞቿን አይተናል፣ ማዕድኖቿን አይተናል፣ እነዚህን አይተናል። ይህንን ደግሞ መሸከም የሚችሉ ሕዝቦች ደግሞ አሏት። እነዚህ ነገሮች ስልጣኔዎች የሚያስቀጥሉ ሕዝቦች አሉ። እነዚህ ሕዝቦች እንግዲህ እነዚህ ነው የተሳሰሩ ናቸው። ስለዚህ ኢትዮጵያ በነዚህ ወቅቶች በሙሉ ወዳጅም ጠላት የሚያሳበችባቸው ምክንያቶች አሉ። ስለዚህ እነዚህ ጠላቶቹ ሁለት አይነት ናቸው። አንዳንዶቹ ለምንድን ነው ያ የኮሎኒያሊዝምን አስተሳሰብ የመውሰዱን አስተሳሰብ እንዳናስቀጥል ያደረገችው ኢትዮጵያ ነች። ስለዚህ ይህንን ጉዳይ አደም ማስገዛት አለብን፣ አንገት ማስደፋት አለብን ብለው በፖሊሲያቸው ውስጥ በእያንዳንዱ ፖሊሲያቸው ውስጥ አስገብተው የሚሄዱ አሉ። አዎ ይሄ ሕዝብ ከተለቀቀ እነዚህ ሕዝቦች በነጻነት እንዲሄዱ ከሆነ አሁንም ሌላ ምሳሌ ሆና የምትመጣ ሀገር ነች። ስለዚህ ይህንን ስር ከስር እየተከታተሉ በተለያዩ እንግዲህ በእያንዳንዱ ፖሊሲያቸው ውስጥ እንግዲህ ይሄ ሰለጠነውም ሀገር ጎረቤትም ሀገር ውስጥ ያለን ይሄ ስለዚህ ይህንን ነገር ሌላ ምሳሌ የሆነው እንዳይወጡ ኢትዮጵያውያን የሚያደርጉበት ሁኔታ ነው ያለው። ይህ አንዱ ነው። ሌላው ዋና ዋናው ምክንያት ግን የቤት ስራቸውን አይሰሩም። አደለ እንዲ፣ አንድ መንግስት ማድረግ የሚገባውን ነገር አለ። አደለ ስልጣን ይኔ ማስቀጠል ትልቅ ኃላፊነት አለበት። አሁን ለምሳሌ ያህል ጎረቤት እንኳን ካለው ትልቅ ነገር ከምናበረከትለት ሀገር አንዱ ግብፅ ነው። እንግዲህ አደለ እንዲ፣ አሁን ግብፅ እንደ መንግስት ስንወስድ እንግዲህ እንደ ህዝብ ችግር የለብንም። እንግዲህ ህዝብ ከህዝብ ጋር። ችግር አይኖረውም። ህዝብ የሚፈልጋቸው ነገሮች ቤዚክ ናቸው ይታወቃሉ። በዓለም ያሉት ህዝቦች በሙሉ እንኳን ጎረቤት ባህሉን፣ ታሪኩን ሼር የምታደርገው ቀርቶ፣ ግን መንግስታቱ ራሳቸውን ፊሎሶፊ የመንግስትነት ፊሎሶፊያቸውን ከመጀመሪያው ጀምሮ ሲመሰርቱ በኢትዮጵያ ምን አይነት ነው ውድቀት ላይ ነው፣ በኢትዮጵያ መድከም ላይ ነው። ለሺህ ዓመታት የሄዱበት ነው። የመጀመሪያውን ምንድን ነው ያደርጉት? በቀጥታ ኢትዮጵያን ምን ማድረግ ነው መውረር ማዳከም አድርገው ከሰላሳ ጊዜ በላይ የሞከሩት ያም እንግዲህ በጉርአና ጉንደት ጊዜ ተደመደመ። እንግዲህ እና አሉላ ሌሎቹም ባደረጉበት ሰዓት ማለት ነው ጥረት ባደረጉበት ሰዓት ተደመደመ። ቀጥሎ ደግሞ ስለዚህ ከዚህ በኋላ አቅጣጫ መቀየር ነበረባቸው የግብጽ መንግስታት ማለት ነው። እንግዲህ በዋናነት አሁን የግብጽ መንግስታት ሁለት አይነት ችግር ነው ያለባቸው፣ የቤት ስራቸው አይሰሩም። ሁለተኛ ደግሞ ነጻነታቸውን ብዙ ጊዜ የተደፈረ እንግዲህ በቀኝ ግዛ ስር የነበሩ ናቸው። ከአምስት ሀገር በላይ ገዝቷል። ስለዚህ ይሄ በኢትዮጵያ ላይ ሲያዩት አይመቻቸውም፣ ያን ማየት ያ ነጻነት፣ የነጻነት ሀገር ነው። ለግብጽ እንግዲህ ውሃ ብቻ አይደለም ያስረክበው፣ ነጻነትም አሰራርንም ጭምር ነው ያስረክበው። ስለዚህ ይሄ ይከፋቸዋል። የተለያዩ ስለዚህ ይሄ ማደብዘዝ ይፈልጋሉ። ስለዚህ በተለይ ከጉራና ጉንደት በኋላ የተከተሉት ምንድነው ፕሮክሲ ዋር ነው። በጃዙር ዙር ኢትዮጵያን ምን ማድረግ ነው? ማመስ ነው እንግዲህ እኛ ብዝሃ ሀገር ነን፣ ብዝሃ ሃይማኖት ነው፣ ብዝሃ ህዝብ ነው ያለው። ይህ ብዝሃነት ጸጋ ነው፣ የእድገት መሰረት ነው። በምንም መዘኛ የደካማ ጎን ሊሆን አይችልም። ግን እነሱ ምንድን ያደረጉት? ይህን እንግዲህ ከነበረው አስተዳደር ከአንዳንድ ጉድለቶች ጋር አያይዘው እንግዲህ፣ በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃውል። ስለዚህ እነዛን አቅጣጫ በመስጠት ገንዘብ በመስጠት መሳሪያን በመስጠት ሲያስፈልግ ራሳቸውም እየተሳተፉ እንግዲህ የውስጥ ግጭት ነው እየተባለ እንኳን በምናይበት ሰዓት የውጭ ዜጎችን እናያለን፣ አይደለ ውስጥ ላይ ገብተው ምን ያህል እንትን እንደሆኑ ማለት። ስለዚህ በዋናነት አሁን እንግዲህ በተለይ ከግብፅ አንጻር ስንወስደው ግብፅ ሁለት አይነት መልእክት ነው የምታስረው። አንደኛ ኒዮ ኮሎኒያሊዝምን አስቀጣይ ሀገር ነች፣ ለነዘ ለገዟት ሀገሮች ይህን ለማስቀጠል፣ አፍሪካውያንን ትከፋፍላለች፣ ኢትዮጵያውያንን ትከፋፍላለች፣ አረቡንም አለም ያምሱታል። ስለዚህ ኢትዮጵያን ብቻ እኮ አይደለም። ኢትዮጵያ ላይ ያላቸው ግን በጣም በጣም እንትን ስለሆነ ነው የነሱን የውስጥ አሰራር የእነሱን ድክመት የሚያጋልጥ ስለሆነ ያንን በማድረግ በኩል ወደኋላ ብለው አያውቁም፣ አሁንም አላሉም፣ ወደፊትም ይላሉ። ስለዚህ ከዚህ አንጻር የኢትዮጵያ የተለያዩ ፕሮጀክቶችን በምታሳይበት ሰዓት እንግዲህ በተለያዩ ምዕራፍ ነው። አሁን የህዳሴው ግድብ ወስደን ብናየው አሁን ሌላ ምዕራፍ ነው አይደል፣ ለኢትዮጵያውያን ትልቅ ምዕራፍ ነው እንግዲህ በአስተሳሰብም በተግባርም የኒዮ ኮሎኒያሊዝም አስተሳሰብ አይደለ እንግዲህ ዋናው ኮሎኒያሊዝም ተሸነፈ። ስለዚህ ያ ሲሸነፍ የእጃዙር ኮሎኒያሊዝሙ ነው የመጣው። ይህንን የሚያስፋፉ ፎካል የሆኑ አገሮች አሉ፣ በየቦታው የሚያምሱ ማለት። በዚህ በአፍሪካ ቀንድ፣ በቀይ ባህር አካባቢ ደግሞ ይህንን አሳይመንት የወሰደው የግብፅ መንግስት ነው፣ ህዝቡ አይደለም። ህዝቡ እዛ ነፃነት ይፈልጋል፣ ምግቡን ይፈልጋል፣ ምኑ ይፈልጋል፣ የግብፅ ህዝብ ማለት ነው። ግን መንግስታቶቹ ለዛ ከመስራት ይልቅ ለህዝባቸው ዲሞክራሲ፣ ለግብጽ ህዝብ ዲሞክራሲ፣ ለግብጽ ሰላም ከመስራት ይልቅ ይህንን የውጭ የወኪሎቻቸውን አሳይንመንት ለመወጣት የሚያደርጉት ውጣ ውረድ አለ። ስለዚህ በዚህ የተነሳ አሁን የግብጽ መንግስትን ስንወስደው አንድ የራሱ ችግር አለበት ውስጥ ላይ። ሁለተኛ ይሄ ተያይዞ በፖሊሲያቸው የቀረጹት አመለካከታለ በኢትዮጵያ ላይ በተለያየ ፖሊሲ በግብርና ሊሆን ይችላል፣ በዲፕሎማሲ ሊሆን ይችላል፣ በንግድ ሊሆን ይችላል። በእያንዳንዱ ጉዳይ ላይ የኢትዮጵያ ጉዳይ ይነሳል። ስለዚህ አሁን የህዳሴ ግድብ መጥቶ እንግዲህ በጣም እርግጠኛ ነበሩ እንደማይሰራ። ውሃ ንኩም ጫፋ ትደርሱ እንደዚህ ያታረቁ ምክንያቱም በጣም አድቅቀውናል፣ በውስጥ ከፋፍለውናል። ይህንን አይሰራም ሲባል ኢትዮጵያውያን እንደገና በማንሰራራት ታሪክን የማስመዝገብ ስልጣኔን የማስቀጠል ባህል ስላላቸው አሁን እንደምታዩ ኢትዮጵያን በጋራ ሆነው የህዳሴ ግድብን እውን አደረጉ። ይሄ እውን መሆን መቼም ለብዙ ቀን እንቅልፍ እንደማይወስዳቸው ይታወቃል። አሁን መንግስታቱና ኤሊቶቹ ነው አሁን የምናነሳው፣ ህዝቡን አይደለም። ስለዚህ በዚህ የተነሳ ከሌላ ጊዜ የበለጠ ሊያጠፉ እንደሚችሉ ይታወቃል። አሁን የተለያዩ የእነሱ ወኪሎቻቸውንም ይዘው ውስጥ ያለ ውስጥም ያሉ የገባቸውም ያልገባቸውም ቡድኖች አሉ። እነዚህም በማስቀጠል በኩል አለ እዚህ ላይ እንዲያነሱልን ቀደም ሲል ላቶ እንዳለ እርሶም ያነሱት ነበረ በተለይ ህዳሴ ግድብ ግንባታው እውን በሚደረግበት ሂደት ውስጥ የተደረጉ ጫናዎችን እናስታውሳለን ከውስጥም ከውጭም እና እነዚህ ጫናዎች ደግሞ ለመመከት እነዚህን ጫናዎች ለማለፍ ኢትዮጵያ እንደ ሀገር የሄደችባቸው መንገዶች በጣም ግዙፍ ናቸው። ይህንን ማድረጓ ደግሞ ይህንን ታላቁ የኢትዮጵያ ህዳሴ ግድብን እንድታሳካ አድርጓታል። እና ምን ያህል ስኬታማ አድርገውናል የሚለውን ነገር እንዲያነሱልን ከዛ ባለፈ ግን ኢትዮጵያ አሁን ላይ አዲስ ምዕራፍ ጀምራለች። ይህ አዲስ ምዕራፍ ትልልቅ ፕሮጀክቶችን እውን በማድረግ የትውልዱን የኢኮኖሚ ጥያቄ መመለስ የሚያስችሉ እንዲሁም ደግሞ የኢትዮጵያን ከፍታ የሚያረጋግጡ ናቸውና በተለይ እነዚህ ያለፍንባቸው ጫናን የተቋቋምንባቸው መንገዶችን እንዴት ነው ማስቀጠል ያለብን? በምን መልኩ ነው በቀጣይ በምናከናውናቸው የትልልቅ ፕሮጀክቶች ምዕራፍ ውስጥ ልንጠቀማቸው፣ ተግባራዊ ልናደርግባቸው የምንችለው በተለይ የጋራ የሆኑ ትብብርን በማጠናከር ረገድ። እንግዲህ ይሄ አሁን በተለይ ከለውጡ ወዲህ እንደምናውቀው ከለውጡ በፊት የነበርንበት ሁኔታ እናውቀዋለን። እየተመቻቸ ነበረ ግብጻዊያን ለሚፈልጉት እነዚህ የጃዙር ቀኛ ግዛቶች ለሚፈልጉት ሁኔታ የተመቻቸ ፖሊሲ ያስቀምጠናል፣ የተመቻቸ አመራር ሰጥተናል። አይደለ? በዛ ሰዓት ላይ ማለት ነው። እንግዲህ ከአስር ዓመት በፊት የነበረውን ነው ያው የምንነጋገረው። ያ ምቹ ነበር። በቃ በቃ ኢትዮጵያውያን በምንፈልገው ወጥመድ ውስጥ ገብተዋል። ስለዚህ እዛ ውስጥ እየዳከሩ መቀጠል አለባቸው ነው። አሁን ለውጡ ምንድን ነው? ኢትዮጵያውያን ለውጡ ያመጡት እኮ ኖ እኛ የምንታወቀው ለዓለም አዳዲስ ምዕራፎችን በማስመዝገብ ነው። ስለዚህ የአዳዲስ ምዕራፉ ደግሞ ወሳኙ የዓባይ ውሃ ነው። ናይል ነው። እዛ ላይ ነው ቁልፉ የነበረው። እዛ ላይ ነበር ማሰሪያ የነበረው። ስለዚህ ኢትዮጵያውያን በተከተሉት የአንድነት መንፈስ፣ በተከተሉት ጠንካራ አመራር እንግዲህ ሁሉም ነው በዛ ውስጥ የነበረው። በዛ አመራር ያንን የህዳሴ ግድብ ወይም የዓባይን የመጠቀም የሺ ዓመታት ራዕዩን እውን ያደረግንበት ሰዓት ነው በዛን ሰዓት ላይ ስለዚህ ይህንን እውን ለማድረግ የተከተልነው መንገድ እንግዲህ አንደኛ ሁሉም ኢትዮጵያዊ የዚህ ባለቤት ኢትዮጵያዊ ብቻ አይደለም ወዳጆቻችን ጭምር የእኛ ባለቤት ነው መሆን የዚህ ፕሮጀክት ባለቤት ናችሁ አፍሪካውያን በሙሉ ማለት ነው በዓለም ያሉ ጥቁር ህዝቦች በሙሉ ለምን ይሄ አዲስ ምዕራፍ ያስተሳሰብ ይቻላል ዊካን የሚለውን ማለት ነው የሚያሳድር ስለሆነ በረከቱ ለኢትዮጵያ ብቻ አይደለም ለጎረቤትም ለአፍሪካውያንም ልክ የአድዋውን ያህል እንግዲህ አድዋ ያበረከተውን ያህል ለዓለም ነው። እንግዲህ ይህም የህዳሴ ግድብ ኒዮ ኮሎኒያሊዝም እዛ ላይ አስሮ ግብፅን፣ በዘ እንትን ምንድን ነው፣ በረኛ አድርጎ ሲጠቀምበት ነው። ግን እኛ ግብፆች እንዲበደሉ አንድም ቀን የተሰራ ስራ የለም። አሁንም እየተሰራ አይደለም። እነሱ ግን ያ አሳይመንታል እንግዲህ፣ እርዳታ የሚያገኙት በሰው ስም ነው የፖሊሲ ድጋፍ የሚያገኙት በዓለም በሱ ስም ነው። ስራ የሚቀጥሩት በሱ ስም ነው። ስለዚህ ያንን ለማድረግ ኢትዮጵያውያን በጋራ ተነስተው እንግዲህ እንግዲህ በዓለም የነበር ነው። ኢትዮጵያውያን ልዩነት አልነበረንም። እንደምታውቁት ምሁሩም ይሁን አርሶ አደሩ ይሁን እናቶች ሁሉ እህቶች ሁሉ በአንድ ላይ ተነስተው ያንን እውን እንዲያደርጉ አንደኛ የተሰጠው አመራር፣ ሁለተኛ አመራር ብቻ አይደለም የተከተልነው ፖሊሲ እንግዲህ ፖሊሲ ወሳኝ ነው እኮ ካለ ፖሊሲ። ማለት አቅጣጫ ነው፣ ጋይድ የሚያደረገን ነው ያ በመሆኑ እውን አደረግ ነው አደለ እንዴ እውን ሆነ የህዳሴው ግድብ በዛ ቆራጥነት በዛ ኩም እንግዲህ ጫናው እንግዲህ ልማት ነው አደለ ይሄ በልማት ደግሞ ወዳጅም ጠላትም ነው የሚጠቀመው አደለ መብራት ሲበራ ለወዳጅ ለጠላት ተብሎ አደለም ውሃ በተከታታይ ሲወርድ ለግብፅም ለሱዳንም ሲሄድ አይ ይሄ ይደግፈኛል ይጠቀም ምናምን እምትለው ነገር ልክ እንደ ፀሐይ ማለት ነው በዚህ ላይ የነበረው ሁኔታ ስናየው ሁሉም ኢትዮጵያዊ እንዲሳተፍ አድርገናል። ሁሉም ኢትዮጵያዊ በዛም አቅጣጫ ሄዷል። ዲፕሎማሲው ደግሞ በዛን ሰዓት ፕሮአክቲቭ ነበረ። አጀንዳ እየሰጠን ነው የሄድነው። እነሱ ለሚያሳድሩብን ማስፈራሪያው በብዙ መንገድ የመጣ እኮ ነው፣ በሚሊተሪ ጫና፣ በዲፕሎማሲ ጫና። ዲፕሎማሲው እስከተባበሩት መንግስታት ድረስ እንግዲህ የተባበሩት መንግስታት በመጀመሪያ የተቋቋመው ለሰላምና ለጸጥታ ነው ልማትን ያግዛል እንጂ እንትን እንደ ስጋት አያይም። እንግዲህ ምን ያህል የላኳቸው የግብጻውያኖቹ እንትኖች ያ መታየት ማይገባው አጀንዳ ለማየት ነው ቁጭ ያሉት ለመጀመሪያም ነው በታሪክ እንግዲህ ኢትዮጵያ ብዙ እንደዚህ አይነት ነገሮች አጋጥመዋታል በሁለተኛው ጦርነትም በሌሎቹም አጋጥመዋል ግን ይሄኛው ለየት ያለው ልማት ይዘ ሁላችንም እንጠቀም ስትል አይ ትንሽ ያሰጋኛል ጤናማ አይደለም ስለዚህ ያንን ጤናማ ያልሆነ መንፈስ ነው እንዲቀየር የተደረገው። ስለዚህ ያ የሄድንበት አቅጣጫ ዓለምንም አስደምሟል፣ አስገርሟል። ያ ሁሉ የዓለም ክፍል አይኖቹ ሁሉ የመረቃቱ ቀን እዚህ ነበሩ አደለ። እኛ ያ ደግሞ የሰው ልጅ ምን ያህል ቀና እንደሆነ ለጥሩ ነገር እያሳየ ነው። እነዛ ስውር ፖሊሲዎች እንደተጠበቁ ሆነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የሕዳሴው ግድብ ሌላ ኢንስፓየርድ አረገ። ትልልቅ ፕሮጀክቶችን ምለካ መስራት እንችላለን በሚለው ሀሳብ ላይ ተነሳንና ምን አደረግን? መንግስት ይህንን አስከትሎ ልክ የህዳሴው ግድብ እሆን እንዳደረገዋል ሌሎች ሜጋ ፕሮጀክቶችንም ወይም ትልልቅ ፕሮጀክቶችንም ይህም እንሰራለን እኮ የተፈጥሮ ጋዛ አለን፣ እሱን መጠቀም እንችላለን። እንግዲህ አንድ ሀገር የመጀመሪያው ነጻነቱ የሚጀምረው ከምግብ ነው አለ። እነሱም ደግሞ ያሸማቀቁን የነበረው ስንዴ እንደዚህ በሚል ነው። ያንን ቁልፍ የሚፈታ የማዳበሪያ ፋብሪካ እንሰራለን። እንግዲህ ይህ ወሳኝ ነው። ሌሎቹም ፕሮጀክቶች ሌላ ለምንሰራቸው ልክ እንደ ህዳሴው ግድብ ምን የሚያደረግ ነው ኢንስፓየርድ የሚያደረግ ነው። በአጠቃላይ ኢንቨስትመንትን መሳብ ካስፈለገ እነዚህ ጉዳዮች ምን መደረግ አለባቸው? በመጀመሪያ አድሬስ እንግዲህ የኤነርጂ ጉዳይ አድሬስ አድርገሃል። የምግብ ጉዳይ አድሬስ መደረግ አለበት። የተፈጥሮ ሀብትህንም ለእነዚህ ጉዳዮች ፋሲሊቴተር ሆኖ እንደሚያገለግል ማሳየት መቻል አለብን። ስለዚህ ከዚህ አንጻር አሁን የተያዙት ፕሮጀክቶች ሌሎች ፕሮጀክቶቹንም ስፒል ኦቨር ኢፌክት ፈጥረው ወደፊት ለመሄድ ወደፊት ለመራመድ በቀጣይነት የሚያደርጉ በፖሊሲ ደረጃ እየቀረቡ ናቸው እኮ። ፖለቲካሊ ስታዩ ይሄ ብቻ አይደለም። የቀረቡ አይደል? አሁን ምን አደረገ መንግስት? ከነዚህ ፕሮጀክቶች ጋር ተያያዥ የሆነ ጉዳይ አስቀምጧል። በፖሊሲ ደረጃ እንግዲህ ሰላሳ ዓመት ያልተነሳው የባህር በር ጉዳይ ተነሳ። ለምን? እነዚህ ጉዳዮች ምን ይፈልጋሉ? በነጻነት ሸቀጦችን ወደ ውስጥ ወደ ውጭ ማስገባት ይፈልጋሉ። ዋጋው ፌር መሆን አለበት። እንደገና ደግሞ የነዚህ የምናደርገው ኢንቨስትመንት ሰላምና ደህንነት አስተማማኝ መሆን አለበት። ያ ካለ ባህር በር ምን አይሆንም እውን አይሆን። ያ በድፍረት ነው ያስቀመጠው። ስለዚህ ልክ እንደ ህዳሴው ግድብ ምን አለም ይህንን የተወሰነ ምልክት ያሳየነ ቀጥሎ ወደ ሪኮግናይዝ ወደ ማድረግ ነው ሄደው። ስለዚህ አቶ እንዳለ በደንብ በሰፊው ነው ያነሷቸው። አሁን ኢትዮጵያ እየሄደችባቸው ያሉ ፕሮጀክቶች እነዚህ ፕሮጀክቶች ደግሞ ወዴት ሊያሻግሯት እንደሚችሉ ሁላችንም የምንረዳው ነው። የባህር በርን እንኳ ብቻ ብናነሳ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ሲያነሱት ነበረ። አንድ ሶስተኛውን ያክል የሀገሪቱን ጂዲፒ የሚደግፍ የሀገራትን የባህር በራቸው ነው የሚልና ከኢኮኖሚ ጋር ምን ያክል ትስስር እንዳለው ሁላችንም መረዳት እንችላለን። እነዚህን ፕሮጀክቶች አሁንም እውን ለማድረግ ከዚህ በፊት በነበሩት አካሄዶቻችን ላይ የነበሩ ፈተናዎች አሁንም ላይቀሩ ይችላሉ የሚሉ እሳቤዎች አሉ። ስለዚህ እነዚህን እንቅፋቶች፣ እነዚህን ጫናዎች፣ ጣልቃ ገብነቶች ለመመከት ደግሞ በቀጣይ ምን ልንሰራ ይገባል ይላሉ? እንግዲህ ካለፈው የወሰድናቸው ተሞክሮች አሉ። እነዚህን ፕሮጀክቶች ህዳሴን የመሰለ ጉዳይ፣ አባይን የመሰለ ጉዳይ፣ ኤነርጂን ጉዳይ፣ የማዳበሪያ የምግብ ነጻነትን ጉዳይ እውን ለማድረግ እንግዲህ ፖሊሲዎቹ ሲነደፉ ጥናትን መሰረት አድርገው ነው። እንግዲህ በግምት የሚሰሩ ስራዎች የሉም። በግምት የሰራው ስራ በዚህ ቴክኖሎጂ ሳ በዚህ አንደኛ ክፍለዘመን ዘመን ጉዳዮችን በግምት አታሳካም፣ ይታወቃል። ምክንያቱም ውጊያው ሃይብሪድ ነው። ገብተዋል መደበኛ የምንለው ውጊያ እንኳን እኮ ሁለተኛ ነው። በወሬ ካደከሙ በኋላ ከከፋፈሉ በኋላ ነው ጉዳዩ የሚያመጡት ቢኖር ማለት ነው። ስለዚህ እነዚህ ጉዳዮች ለማስቀጠል የመጀመሪያው ጉዳይ መንግስት ግልጽ ፖሊሲዎችን ማስቀመጥ ነው። አስቀምጠዋል አደለ? እነዚህ እዚህ የሰራለው በዚህ በዚህ መልክ አደርጋለው። ስለዚህ በዚህ መልክ ሮድማፑ ይሄ ነው ተብሎ ተቀምጧል። ወሳኝ ነው፣ ምክንያቱም የሆነ ሮድማፕ መከተል አለበት ህዝቡ። ስለዚህ ሁለተኛውና ዋነኛው ጉዳይ ደግሞ እኛ ወሳኝ በሆኑ ብሔራዊ ጥቅሞች ላይ አንድ ልንሆን ይገባል። በሁሉ ነገር አንድ ልንሆን አንችልም፣ አይጠበቅም። ቤት ውስጥ እንኳን በተመሳሳይ በአንድ ቤተሰብ ውስጥ እንኳን ይሄ አይጠበቅም፣ ሊሆንም አይችል ስለሆነ ማለት ነው። ስለዚህ ወሳኝ የሆኑ እንደዚህ አይነት አደላይ ለሁሉም የሚጠቅሙ ቅርም ለሚለው ለሁሉም ኢትዮጵያዊ ነው። እንግዲህ የህዳሴው ግድብ ለሁሉም ነው። የምግብ ነፃነት የማዳበሪያ ጉዳይ ለሁሉም ነው። የኤነርጂ በተፈጥሮ ሀብት የመጠቀም ለሁሉም ኢትዮጵያዊ ነው። እንደዚህ ይሄ የኢትዮጵያ ዳር ድንበር የሁሉም ጉዳይ ነው። ስለዚህ አሁን እኛ ጋር እነዚህ ላይ ጥያቄ ሊነሱ አይገባም። እንግዲህ ሰለጠኑ የምንላቸው አገሮች እኮ በእንደዚህ አይነት ብሔራዊ ጥቅሞች ላይ ምን አላቸው? ፍጹም አንድነት ያላቸው፣ ልዩነት የላቸውም? ልዩነት ካለም እነዚህን ፕሮጀክቶች እንዴት የበለጠ ላሳድጋቸው ነው እንጂ ላደናቅፋቸው በሚል እቅድ አይወጣም፣ ኢንቨስት አይደረግም። ወይም የሌላ አካል ተባባሪ መሆንን አንጠብቅም ስለዚህ የህዝቡ አንድነት ወሳኝ ነው። ይሄ አንድነት ደግሞ አሁን ቴክኖሎጂ ያመጣልን በረከት አለ። እንግዲህ ብዙ ሁሉም እስኪሰበሰብ አይጠበቅም እኮ ዛሬ ዲጂታል አካሄዱ አለ፣ ቴክኖሎጂ አለ። አሁን ወደ ሀገርም እየገባ ነው። ይህን ቴክኖሎጂ ተጠቅመን አንደኛ የምናካሄደው የዜግነት ዲፕሎማሲ ነው። እንደምናውቀው ይሄ የዜግነት ዲፕሎማሲ ማለት እያንዳንዱ ኢትዮጵያዊ ምንድን ነው ለሀገሩ አምባሳደር ነው። ስለዚህ ያን ተጠቅሞ እነዚህን አንደኛ ፕሮሞት ማድረግ አለበት አብሮ ማገዝ አለበት፣ መስራት አለበት። ሌላም ችግር ሲመጣ መከላከል መቻል አለበት። ስለዚህ ይሄ ለሁሉም የተሰጠ የቤት ስራ ነው፣ ለሁላችንም። አሁን ከእንግዲህ በኋላ በየቀኑ እንደዚህ ይሁን ምናምን ማስታወስ ይኖር ይሆናል እንጂ በዚህ ጉዳይ ላይ ምን ያህል የሕዳሴው ግድብ ክብር እንዳለው አሳይተንበታል። ስለዚህ ሌላኛው የምንከተለው ከአሁን በኋላ ሃያ አንደኛ ክፍለ ዘመን ስለሆነ እኛውንን አጀንዳ መስጠት ያለብን አጀንዳ መቀበል የለብንም። አሁን እንደዚህ ሊያረጉ ነው እንደዚህ ሊሉ ነው የሚለውን እያንዳንዱ ዜጋ ነው ኖ በዚህ ከመጣህብኝ፣ አይቻልም በሌላ ጉዳይ ልንለያይ እንችላለን። ወሳኝ በሆነው በሀገሬ ክብር፣ በእነዚህ በመሰሉ ፕሮጀክቶች ላይ አብረን ነው መጓዝ ያለብን። ልዩነት ስናሳይም ከመንግስት ልዩነት ሊያሳይ ይችላል አንድ አካል፣ ግን የበለጠ ለስራ ነው ብሎ ነው እንጂ የመንግስትን አሰራር በማደናቀፍ ወይም እነዚህ ፕሮጀክቶችን በማደናቀፍ ሊሆን ያ ስልጣኔ አይደለም። ያስልቀን ያለም። ስለዚህ በዚህ መልክ አብረን ከተጓዝን ቀድመን ሀሳባችንን ማራመድ ከቻል ዓለም እኛን የማይቀበልበት ምክንያት የለም። ልክ የህዳሴው ግድብ እየተቀበለን ያህል የነዚህ ፕሮጀክቶችም አብሮ ይመርቃል ማለት ነው። የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ እንዳለ ንጉሴ ስለ ጊዜዎት እናመሰግናለን። በማለዳ መጥተው ከእኛ ጋር ቆይታ ስላደረጉ መልካም ቀን ይሆናል እኔ